ሰው ባመነበት ሙቷላ ሬስ አኮሩ ሬሳ ላይ ይህን ያል ሰው ይጨክናል። እኔ እናንተ ጥያቄና መልስ ስንግባና አንተ በቸርች ፋዘር አስረዳቸው፣ እኔ በመጽሐፍ ቅዱስ ልጠይቅ። ከዛ እውነቱን ያሰው የምድር ወገኖች ሁሉ ስለ እርሱ ዋይዋይ ይላሉ የተባለው ማቴዎስ ወንጌል ምዕራፍ 24 ቁጥር 30 ላይ ስለ ዳግም ምጽአቱ ነው ወይስ በንጥቀት ጊዜ ነው የምድር ወገኖች አይ 24 30 አልተነጋ አልተወያየነው። እኔ እናንተ ጥያቄና መልስ ስንግባና አንተ በቸርች ፋዘር አስረዳቸው በመጽሐፍ ቅዱስ ልጠይቅ ቅዱስ በደምብ እኔ ምን አገባኝ። ዮሐንስ አፉ ጥንኩ ምሳሌ አድርጌ አላመጣው እሱ። እኔ ምን አገባኝ። እኔ እናንተ ጥያቄና መልስ ስንግባና አንተ በቸርች ፋዘር አስረዳቸው። እኔ በመጽሐፍ ቅዱስ ልጠይቅህ እዛው ማቴዎስ ወንጌል ሁለት ሴቶች በወፍጮ ይፈጫሉ ይላል አይደል? ትክክል። አንዲቱ ትወሰዳለች፣ አንዲቱ ትቀራለች ይላል አይደል? ትክክል። አንዲቱ ትቀራለች ሲል ምድር ላይ ትቀራለች ብሎ ነው የፈታ

ማስረጃ ማቅረብ ትችላለህ? አንዲቱ ትቀራለች ሲል መሬት ላይ መቅረት ነው ብሎ ይፈታ። ማስረጃ ማቅረብ ትችላለህ? አይ ማአት አለ፣ ማአት አለ ኮሜንተሪ። እስኪ አቅርብሽ፣ አቅርብ ነው አሁን ላይ ከፕሮቴስታንት ሪፎርመሮች ይሄን ክፍል እንደዚያ መቅረት የተባለው ምድር ላይ መቅረት ነው ብሎ ይፈታል። በጣም ኢንሺየንትም ሞደርንም ስኮላር ብዙ ይፈቷል አንድ ጥቀስልን እኮ ነው ያልኩህ። አንድ ማስረጃ እኮ። አሁን አውጥቼ ላሳይህ አልችልም። ታዲያ ማስረጃ ሳይኖር ነው እንዴ ልዋይ ብለህ የምትለው? ያለው ኢየሱስ ክርስቶስ ሁሉ ድረስ ትውልድ አያልፍም ይላል ላይ ይ ትውልድ የተባለው የቱ ነው? አይ ሚና እኪ ይትውልድ አያልፍም የሚለው እዛ ጋር በተለያየ መንገድ ነው የሚፈታው። የስኪው እንደዚህ ደስ ባለ መንገድ ፍቶ ነው። ኦኬ። አንዳንዶች ምንድነው፣ የትውልድ አያልፍም ሲባል በዛ ጊዜ እንግዲህ እንትን ያላሉ ሰዎች አሉ፣ ታውቃለህ። ስለነ ሄኖክ ነው የሚያወራው ብለው የሚያስቡ ሰዎች አሉ። ስለነ ሄኖክና ኤልያስ ብለው የሚያስቡ ሰዎች አሉ። የትውልድ ያለው ሄኖክ ነው። ሄኖክን ነው ጌታችን እየሰጠው ትውልድ አይደለም። አይ እንደዛ አይደለም የሚለው እስኪሆን ድረስ ይህ ትውልድ አልፍም ያለው እነሱ እነሱ መተው በሰቨን ትሪቡሌሽን ጊዜ መከራ የሚቀበሉ ናቸውም ብለው የሚፈቱ ሰዎች አሉ። ሌላኛው ደግሞ ይህ ትውልድ አያልፍም ሲል እንግዲህ ደሆል ኔሽኑ ነው የሚያመለክተው ደግሞ ብለው የሚሉ ሰዎች አሉ። ማነው እንደዚህ ብሎ ይፈታው? እሺ እንዲህ ብሎ የሚፈቷሉ ብላለህ፣ ማን ይፈታሃል? አንድ እስኮላር አይ፣ ኮሜንተሪዎች እንደዛ ነው የሚፈቱት። ነገርኩህ፣ በሁለት መንገድ ነገርኩህ እኮ። ኮሜንተሪዎች እንደዛ ነው የሚፈቱት። እኔ አጠገቤ ላይ ላፕቶፕ የለም እያልኩኮ ነገርኩህ። እኔ ማርያምን ይህ ነው ማቴ በጣም ብዙ ጦርነት አድርገናል እኮ ለዛውም፣ ማለት ነው ከነጭ ጋር ነው የተዋጋ ነው። ባይዘወኝ እኔ እንደዚህ ስል ምናም ቤተሰብ አልሞተ ቢሁኝ ምናምን አለም፣ ግን ላይ ከሞቱ ማለት ነው። ከሞቱ አሟሟቱ የሚባል ነገር አለ። ሰው ከሞተ በኋላ ሬሳ ነው። ባይዘወኝ ምንድ አሁን በሴት ልጅ ይህን ያለ ጭካኔ ማለት እንዴት ነው ግን? ማለት የሚቻላችሁ አሮን ነው። እኔ እኮ ላይክ ሰው ነው፣ ግን በጣም ብዙ ውጊያ እኮ ተደርጓል፣ ለዛውም ከነጭ ጋር ከወራሪ ጋር የምኒልክ አሸናፊነቱ ምኑ ላይ ነው? ለምሳሌ ቢያንስ እኮ የሀገር ውስጥ ጦርነት ነው ጊዜ ነው አለ። እንደዚህ ያደረግን ሰው ባመነበት ሙቷላ ሬሳ እኮ ነው። ሬሳ ላይ ይህን ያል ሰው ይጨክናል? ለዛውም በሴት ልጅ ነጭን እኮ አባቶቻችን ይዘው ቁስሉን አጥበው እኮ የምኒልክ አሸናፊነቱ ምኑ ላይ ነው? ጣሊያን ቪቫ ብሎ ለምኒልክ መዘመሩ ምኑ ላይ ነው? የማረከውን ጀነራል መልሶ ስለላከ አይደለም ከነ ህይወቱ ቁስሉን አጥቦ አድኖ አንተ እዚህ ደረጃ ደርሰናል እኔ ማለት ሁሉክ ቤተሰብ እኮ ሞቶብኛል፣ ለምሳሌ ማለት ነው። የዛ የጦርነቱ አካል ስለሆነ ማለት ነው። ግን ላይ ሰው ከሞተ ሞተ ነው። ኦልሬዲ በቃ ሬሳ ነው። በቃ ከቻልክ ማለት ነው፣ ሰው ከሆንክ አፈርታ ለብሰዋል። አሁን ኖብሮ ምን አለ እዚህ ጊዜ ላይ ባልኖር በናት ገንዘቤ መቅኖ አጣ፣ ትዳሬ መቅኖ አጣ፣ ፍቅር አጣው፣ ሰላም አጣው፣ እሰራለው አይጠራቀምልኝም፣ ሲይዘው እያመለጠ ስሰበስበው እየተበተነ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች፣ ትዳራችሁ ውስጥ ሰላም ያጣችሁ ሰዎች፣ መደማመጥ የተሳናችሁ ባልና ሚስቶች አሰሬና ሰራተኞች ብቻ በየመስኩ በርና ግቢ የሸፈኑ ብዙ አይታል ብዙ ችግር አለ። ይህን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት ደህና መሻችሁ። ብቸኛው እኔ እንደው ዝም ብላችሁ በየአጥማቂው በየካህኑ እንደው እንዲኮነ ያ የዓይነ ጥላ የምንትስ ያለ ከምትሰቃዩ ሰው ሳታስቸግሩ ቸግሩ ራሳችሁ መፍትሄው እጃችሁ ላይ አለ። የዳዊት መዝሙር ነው መፍትሄው። መፍትሄ ስራ ስራይ የሚፈታ በሽታን የሚበትን ችግርን የሚበትን፣ እንባን የሚያብስ፣ ቁስልን የሚፈውስ፣ ስብራትን የሚጠግን፣ ጉድለትን የሚሞላ ምስጋና አለበት፣ አድናቆት አለበት፣ እምነት አለበት። የሌለበት ነገር የለም መዝሙረ ዳዊት ልመና ከፈለጋችሁ ንጹህ ልመና አለበት ምስጋና ከፈለጋችሁ ንጹህ ምስጋና አለበት ታሪክ ከፈለጋችሁ ንጹህ ታሪክ አለበት መደነቅ ከፈለጋችሁ አድናቆት አለበት የዳዊት መዝሙር ምእመናን የሌለው ነገር የለም ምነው እያልኳቸው ያለሁት ስለዚህ መዝሙረ ዳዊትን ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን በአገልግሎቷ ሁሉ ጣልቃ አስገብታ ትጠቀምበታለች። ቅድም ተናግሬ ያለው የማይገባበት ቦታ አለ ብያችኋለሁ፣ ሁሉም ቦታ ይገባል ብያችኋለሁ አደለ። ክርስትና ስንነሳ መዝሙር ሃምሳ ወመንፈሰ ከቅዱሰ የታውፅም ላይሌ መንፈስ ቅዱስን ላክልኝ የሚል እዛ ላይ አለ እ ስንሞትም ግቢ ነፍሴ ውስተ ዕረፍትኪ ነፍሴ ወደ ዕረፍትሽ ግቢ ለ እንዲያው ስንቱን ጠቅሼ ስንቱን እተው። እንዲያው ራሱን ችሎ ሦስት አራት በጉባኤ የሚሰጥ ትምህርት ነው። የሚገርመው ነገር በመቶ ሃምሳው የዳዊት መዝሙር ያልተነገረ የሐዲስ ኪዳን ትንቢት የለም። እንዲያውም የሐዲስ ኪዳን እርሾ፣ የአዲስ ኪዳን ፅንስ የአዲስ ኪዳን መነሻ መዝሙረ ዳዊት ነው ያላሉ አባቶቻችን። ኢየሱስ ክርስቶስ ስለ ቀዳማዊነቱ፣ ስለ ጽንሰቱ፣ ስለ ልደቱ፣ ስለ መሰደዱ፣ ስለ ማስተማሩ፣ ስለ መጾሙ፣ ስለ መጸለዩ፣ ስለ መሰቀሉ፣ እጅ እግሮቹን ስለ መቸንከሩ፣ በጥፊ ስለ መመታቱ፣ ሐሞት ቆምጣጤ ስለ መጠጣቱ፣ በጥፊ ስለ መመታቱ፣ የሾህ አክሊል ራሱ ላይ እንደሚደፋበት፣ እንደሚጠማ፣ እንደሚሞት እንደሚገነዝ፣ እንደሚቀበር፣ እንደሚነሳ፣ እንደሚያርግ፣ ዳግመኛም እንደሚመጣ ይህን ሁሉ አጭቆ የያዘ መጽሐፍ ነው መዝሙረ ዳዊት ማለት ነው። እኛ አቀለል እንዲያው ዳዊት ደግሞ አልገሌ እየተባለ አቀለል ነው እንጂ ትልቅ መጽሐፍ ነው። የዚህ መዝሙር ባለቤት ቅዱስ ዳዊት ነው። አባቶቻችን የዳዊት መዝሙር በውስጡ ሰባት ዋና ዋና ነጥቦች አሉበት ብለው ነድፈው አውጥተዋቸዋል። መቶ ሃምሳው መዝሙር ቢበተንና ቢተነተን በሰባት ርዕሶች ይጠቃለላል ብለዋል። አንደኛ ፍቅርን ይሰብካል፣ ሁለተኛ ሃይማኖትን ይሰብካል፣ ሶስተኛ ትህትናን ይሰብካል፣ አራተኛ ተስፋን ይሰብካል፣ አምስተኛ የኃጢአት ይቅርታን ይሰብካል። ታምኖ አጣው ኃጢአተኝነትን ማመንን ይሰብካል። ስድስተኛ የኃጢአትን ይቅርታ ይሰብካል። ተኛ መረዳዳት ዘረዋ በለነ መረዳዳትን ይሰብቃል። ስንት ነገር አልኳችሁ? ደህና ዋላችሁ። ስንት አልኳችሁ? ሰባት ነገር አለብን ዋና ዋናዎቹ እያልኳችሁ ልብ አድርጉም የመና ዋና ዋናዎቹ ነጥቦች